በአገልግሎት አሰጣጡ ዘርፍ የተገልጋይ እርካታን ለመፍጠር በትኩረት እየተሰራ ይገኛል። ሁለተኛው የፌዴራል የመጀመሪያ ደረጃ ፍርድ ቤት የባለ ድርሻ አካላት የምክክር መድረክ ተካሂዷል። በመድረኩም የፌዴራል የመጀመሪያ ደረጃ ፍርድ ቤት የእርካታ ዳሰሳ ጥናትን ይፋ አድርጓል። የዳሰሳ የውጤት ጥናቱ ባለድርሻ አካላት በተገኙበት ቀርቦ ውጤት ተደርጎ ውይይት ተደርጎበታል። የጥናት ግኝቱ አጠቃላይ የተገልጋይ እርካታ ደረጃ 76.3 ከመቶ መሆኑንም ያሳያል። በዚህም በቀጣይ አገልግሎቱን ቀልጣፋና ተደራሽ በማድረግ የተገልጋይ እርካታን ለመፍጠር እንደሚሰራም ተነስቷል። የፌዴራል የመጀመሪያ ፍርድ ቤት ያስጠናው የተገልጋይ እርካታ ጥናት አለ። ይህን ጥናት ነው ዛሬ ለውይይት ለባለድርሻ አካላቶቻችን ያቀረብ ነው። የፌዴራል የመጀመሪያ ፍርድ ቤት ባደረገው የዳሰሳ ጥናት የተገልጋዮች እርካታ ደረጃ ሰባ ስድስት ነጥብ ሶስት መሆኑን የሚያሳይ ነው። እርካታ የተገኘባቸው ተብለው የተለዩትን ነጥቦች የበለጠ ሰርቶ አሁን ከተገኘው እርካታ መጠን ከፍ እንዲል ማድረግ፣ የእርካታ መጠናቸው በጣም ዝቅተኛ ሆነን ያገኘናቸውን ከተገልጋይ አንጻር ደግሞ ክፍተቶቹን ለይተን በቀጣይ አሁን ከተገኘበት ዝቅተኛ የእርካታ ደረጃ ወደ ከፍ ያለ የእርካታ ደረጃ ለመሄድ በማሰብ የተዘጋጀ ጥናትና የቀረበ መድረክ ነው ብሎ መውሰድ ይቻላል። አንደኛ ስራዎቻችንን በቴክኖሎጂ በመደገፍ እና ዲጂታላይዝ በማድረግ የእርካታን መጠን ከፍ ማድረግ ይጠበቅብናል። በመድረጉ በፍትህ ዘርፍ በተለይም ፍርድ ቤቶችን በማዘመን የተገልጋይ እርካታን ለማሻሻል ስራዎች ሲከናወኑ መቆየታቸው ተመላክቷል። ዜጎች ከፍትህ ዘርፉ ማግኘት የሚጠበቅባቸውን አገልግሎቶች የሚታዩ ውስንነቶች ላይም ሊሰራ እንደሚገባ እንዲሁ ተዳሷል። የፍትህ ዘመናዊ ከማድረግ አንጻር ታማኝነት ያላቸው ለማህበረሰቡ ብቃት ያለው አገልግሎት የሚሰጡ ተቋማትን ከመገንባት አንጻር እንግዲህ አንዱ በመንግስት የተሰጠ አቅጣጫ ነው። በመንግስት በተሰጠው አቅጣጫ መሰረት የፍትህ አካላት ትራንስፎርሜሽን እቅድ ተዘጋጅቶ የሶስት ዓመት ትራንስፎርሜሽን እቅድ ተዘጋጅቶ ተግባራዊ እየተደረገ ነው። በዚህ የትራንስፎርሜሽን እቅድ ውስጥ ከተካተቱት የፍትህ ተቋማት መካከል አንዱ ፍርድ ቤቶች ናቸው እና ፍርድ ቤቶች መሰረታዊ የሆኑ ለውጦች እንዲያመጡ ይጠበቃል። በቴክኖሎጂ አጠቃቀም አንጻር፣ ሌሎች ከአገልግሎት አሰጣጥ አንጻር፣ በተለይ ታማኝ፣ ተገማች የሆነ ፈጣን የሆነ አገልግሎት ከመስጠት አንጻር በተቻለ መጠን ከላይ እስከታች ያሉት ፍርድ ቤቶች የማህበረሰቡን አመኔታ ያተረፉ እንዲሆኑ በዚህ በፍትህ ትራንስፎርሽን እቅድ ውስጥ ተካቶ ፍርድ ቤቶች መጠነ ሰፊ የሆኑ ስራዎችን እያከናወኑ ይገኛሉ።